አላህ ስብሃነው ተዓላ ሱረቱ ኒሳ ብሎ ምዕራፍ ባበጀበት ላይ ምን ይላል? አሪጃሉ ቀዋሙን አላኒሳዕ ቢማ ፈደለላሁ ባዕዱሁም ዓላ በዕድ እና ይቺ አያት ሱብሃነላህ። አንድ ዓሊም ተጠየቁ። ምንድነው የተባለው? ሴት ልጅ ከቤት ወጥታ በትሰራ ምን ችግር አለው ተብሎ ተጠየቁ። የምትሄድበት ቦታ ወንድና ሴት ይደባለቃን? አይደባለቅም አሏቸው። የምትሰራው ስራ ሀላል ነው ሃራም አይደለም? አይደለም። ባሏ ፈቅዶላታል? አዋ ፈቅዶላታል። ይህም ችግር የለውም ነገር ግን አንድ ነገር አላሉ ሀቤት ያለውን ነገር ማን ነው የሚይዘው ማን ነው ልጅ የሚንከባከበው ቤት ያሉትን ማንኦና ማንኛውን ነገር ሴት መቸም ቃኔታቱን ሓፊዟቱ ሊልገይቢ ማሓፊዞላሁ ብሎ አልሪጃሉ ቀዋሙን ዓለ ኒሳ ብሎ ወንድ ልጅ የማብላት የማጠጣት የማልበስ ቤት እሷን የማስቀመጥ ግዴታ አላህ ለዛ አድርጓል እነሱ እምቧን ግን ወቀርነፊ ውዩት ይኩነ ቤታችሁ ቁጭ በሉ ብሏቸዋል የአክስ ነገር ስለመጣ ምን አሉ ያ ሞፍቲ ላይ ይሄ ከሆነ አይቻልም። ወንድ ከቤት ቁጭ ብሎ የሴትን ስራ መስራት የለበትም ፣ ሴት ልጅ ወጥታ ደግሞ የወንድ ስራ መስራት የለባትም። ለዛ ነው አሁን እማው እንደዚህ ትዳሩ ብክልክል ብሎ ወንድ ልጅም ሚስቱን ማስተዳደር አይችልም፣ ሴትም እንደ ባልሆነ ማስተዳደር አትችልም። በቃ ሁለቱም ውጭ ሴቱም ገንዘብ ይዞ ሀፍታም ሆኖ ባላጣን፣ ወንዱም ደግሞ እንዳናገባ ብር የለንም ፈያ ስብሓንላህ፣ ሹፍ፣ የሸይጧን መንገድ ተከትለን የምንሄዳቸው ጉዞዎች የምን ያህል መልኩ እንዳደረሱን እንግዲህ ይህን መገንዘብ ይቻላል። በዚህ ሰዓት የሚበላ የሚጠጣ፣ የሚለበስ የሚኖርበት ቤት ላ ሞልቷል። ምንድን ነው የታጣው? ሴቱን ባላጣሁኝ፣ ባልየውም ደግሞ ብር አጣሁኝ። ፈያ ስብሓንላህ። እና ይሄ ነገሩ አክስ አርጃሉ ቀዋሙን ዓለ ኒሳዕ የተባለው ይሄ አላህ ስብሓንሁ ወተዓላ ያስቀመጠውን ሕክማ በመገልበጣችን በመጣሳችን ያለማወቅ የመጣው ችግር እንግዲህ እዩትኝ፣ አንድ ሴት በተለይ አሁን ስደት በመጣበት ሰዓት ስንት ዓመት ለፍታ ለፍታ ቤቷም ኦና ይሆናል፣ እሷም አገር አትገባም፣ ያለ ልጅ ታረጃለች፣ ያለ ትዳር ትኖራላይ ተስፋ ቆርጣ። የሚበላ የሚጠጣም ቤት አላትኝ፣ የሚለበስም ገንዘብ ሞልቷታል። ነገር ግን አንድ ነገር ጎላን ያለ ወይት ይንጣ። በዓለም ደግሞ እንደዚህው ሁሉ ነገር አለ ማሻ አላ። ነገር ግን የለም አልችልም እና ብዙ ጊዜ የምናገራቸውን ነገሮች የሚነገሩን ነገሮች ያኔ ከእውቀት አንጻር መስማት ነው እንጂ ያለብን። በተለይ አላህ ስብሓነሁ ተዓላ ያለ ነገር ከሆነ ለራሳችን የሚጠቅመን ሕክማ ነው፣ ይሄ ጥበብ ነው። አላህ ስብሓነሁ ተዓላ ማንኛውንም ነገር ያለ ሕክማ አያስቀምጥም። ፈያ አሕባቢ፣ እንደ እስልምና ሁለት ሶስት አግቡ ብሏና ተብላችሁ ተበደልንም አይባልም። ይህ አላህ ስብሓነሁ ወተዓላ ያስቀመጠው ጥበብ ነው ወላሂ ጥበቡን በሕስ አደርጋችሁ ብታስተነት እናንተን ብትሉትኝ ታገኙት ነበር ነገር ግን ማን ነው ወደዛ ነገር የሚገባው ማን ነው ይህን ነገር አንብቦና ተረድቶ ወደ እውቀት ጎዳና የሚመጣው ላ የለም ዝም ብሎ ግን ማውገዝ ምን ማለት ጎዳ ማለት ይሄ እኛን ከብዙ ነገር የሚያደርሰን ነገር ስለሆነ ነው ሀዛ አሰላሙ አለይኩም ወረሕመቱላሂ ወበረካቱ